መንግስት በሃይማኖት ላይ ጣልቅ አይገባም ነው የሚለው። ግን አሁን መንግስት ነው የሚያወቀው ቤተ ክርስቲያን ወደድ ክምጠላህ እምትጨምረው ምዕመን አለ እንጂ እምትጨምረው ትምህርት የለም። መጽሐፍት ዝም ብሎ አይውጣ ነው ያሉት እንጂ የቤተ ክርስቲያን መጽሐፍት ማስጠበቅ የሚል ነው። በነገራችን ላይ እንደምትጠይቅ ቤተ ክርስቲያን በአደባባይ ከሊቀ ጳጳሶቿ ጀምራለች። ራሰዳሾች አልተሳካላቸውም። በዚህኛ መሾም የእሷ ነው፣ መሻሪ ሂድ ማለት የእሷ ነው፣ ቁጭ በል ማለት የእሷ ነው። አባገዳ የሚል አልሰማ፣ የሀገር ሽማግሌ የሚል አልሰማ። ምን አገናኘ? ጥላል አልተፈጠረም። ቤተ ክርስቲያን ስንቆርብ አባገዳ ይመጣሉ የሀገር ሽማግሌዎች ይመጣሉ እንዴ? ቤተ ክርስቲያን የአባገዳ እንደማስመሰል ቤተ ክርስቲያን የሀገር ሽማግሌ እንደማስመሰል ከቤተ ክርስቲያንም እንበልጣለን። የሀገረ ስብከት ለቅዱስ ሲኖዶስ ሲሄድ መግለጫ ያወጣል። በነገራችን የጨረቃው ጳጳስን ያየው ጊዜ ኦርቶዶክስን የማኮሰስ ነገር እየተደረገ ነው። መንግሥት ቤተ ክርስቲያንን ሊዳኛት አይገባም። ቤዛ ወደሚለው አንኳር ነጥብ ነው። ቤዛ ከቃሉ ፍቺ ተነስተን ቤዛ የሚለው ነገር ቃሉ የግዕዝ ነው። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ቤዛ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ዋቢ፣ ዋስ፣ ምትክ ነው። ካል ስለ ነው ካል ቅዱስ ጊዮርጊስ ግን በአድዋ በዓል ኢትዮጵያውያንን ረዳ ተብሎ ገ ተናግራው አይተ ከሆነ በአንድ ስልክ ደውል፣ ከእስር ቤት ይፈታል። አንዱን ከአንዱ መቀስቀስና እች ቤተ ክርስቲያን በየዘመናቱ መታመስ አለባት የሚል ለመጀመሪያ ደግ ትምህርቱ ዕጸጽ አለበት፣ ምንም ግልጽ የሆነ ነገር ነው። አባታችን ትምህርት ተዋህዶ መሸሸጊያዬ፣ ኦርቶዶክስ መተለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌ ምኖር የለኝ ሰላምሽ ከፊ በልልኝ እናቴ።